የቀድሞ የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጀር ዑመር እንድሪስ ባደረባቸው በሕክምና ሲረዱ ቆይተው ጥቅምት 9 2018 ዓ.ም አርፈዋል። ከኢትዮጵያ የሃይማኖት መሪዎች መካከል በተለያዩ እምነት ተከታዮች ዘንድ ተወዳጅነትና ተከባሪነት ያተረፉት ሐጂ ሙፍቲ ዑመር ህልፈት ከተሰማ በኋላ በማህበራዊ ሚዲያዎች ላይ የሀዘን መግለጫ በስፋት እየተጋራ ይገኛል። ጠቅላይ ሚኒስትር አብይ አህመድ ፕሬዝዳንት ታዬ አጽቀሥላሴ ከንቲባ አዳነች አበቤና ሌሎች ከፍተኛ የመንግስት ባለስልጣናትም በሃይማኖት አባቱ የሞት የተሰማቸውን ሀዘን እየገለጹ ይገኛሉ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንም በተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ህልፈት የተሰማትን ሀዘን የሰላም፣ የፍቅር፣ የአንድነት ተምሳሌት አባት ነበሩ። በአገልግሎት ዘመናቸው ለአገር አንድነትና ለሰላም ቅድሚያ የሚሰጡ የርህራሄና የፍቅር ሰው ናቸው በማለት የገለጸች ሲሆን በመላ ኢትዮጵያውያን ዘንድ በመልካም ስብዕናቸው ሲታወሱ ይኖራሉ ብላለች። ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ የተወለዱት ግንቦታ 21 1929 ዓ.ም በወቅቱ አጠራር ወሎ በሚባለው ክፍለ ሀገር ነው። ከልጅነታቸው ጀምሮ የእስልምና ትምህርቶችን የተከታተሉ ያደጉት ሀጂ ዑመር ወደ አዲስ አበባ የመጡት በደሴ ጀምረውት የነበረውን የሃይማኖት ትምህርት ለመቀጠል ነበር። ወደ አዲስ አበባ መጥተው ከተለያዩ መምህራኖቻቸው የሚፈልጉትን የሃይማኖት ትምህርት ከተከታተሉ በኋላም በአኗር መስጂድና በመስጂድ ኑር እንዲያስተምሩ ተመደቡ። ተቀዳሚ ሙፍቲ ሐጂ ዑመር በተለያዩ ስፍራዎች በመመረጥም ሙስሊሙን ህብረተሰብ በቅንነት ሲያገለግሉ መቆየታቸው ይታወቃል። በደርግ ዘመን የኢትዮጵያ እስልምና ጉዳዮችን ከመሰረቱ ሰዎች መካከል አንዱ የነበሩት ሐጂ ዑመር እንድሪስ በ1967 የምክር ቤቱ አባል እና የዑለማ ሊቀመንበር በመሆን አገልግሏል። ከዚያ በኋላም በተከታታይ ዓመታት በተለያዩ የኃላፊነት ቦታዎች ላይ የሰሩ ሲሆን ከ25 ዓመታት በፊት በአመራር ላይ የነበረው የአዲስ አበባ የመጅሊስ ምክር ቤት ማንኛውንም ሃይማኖታዊ ጥያቄዎች በመላገሪቱ ቢመጣ የመመለስ አቅም እንዳላቸው በመግለጽ የሙፍቲነት ማዕረግ ሰጥቷቸዋል። ከአስር ዓመታት በፊት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሊቀመንበር በነበሩት ጊዜ በሙስሊሞች መካከል የተፈጠሩ አለመግባባቶችን በውይይትና በእውቀት ላይ ተመስርቶ ለመፍታት የበኩላቸውን ከፍተኛ ጥረት ማድረጋቸው የእምነቱ መሪዎች ይናገራሉ። በኢህአዲግ የአመራር ዘመን በመንግስት ላይ ከፍተኛ ተቃውሞን ከሙስሊሙ ማህበረሰብ አስነስቶ የነበረው ከሃይማኖቱ ተወካዮች እስር ጋር በተያያዘ የበኩላቸውን አስተዋጽኦ አድርገው እንደነበር የሚታወስ ነው። ሐጂ ዑመር የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴዎች በእስር በነበሩበት ጊዜ ከሌሎች የሙስሊም መምህራንና አባቶች ጋር በመሆን ለአራት ዓመታት መንግስትን ከኮሚቴዎቹ ጋር ለማስታረቅ እንዲፈቱና መንግስትም ይቅር እንዲል ብዙ ጥረት አድርገውም እንደነበር ይታወሳል። በ2011 ዓ.ም ምረት ሐጂ ኡመር እንድሪስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሆነው ተመርጠው ያገለገሉ ሲሆን ተቀዳሚ ሙፍቲ ሀጂ ዑመር ጠቅላይ ምክር ቤቱ ሕጋዊ ሰውነት እንዲያገኝ የማድረግ ትልቅ ስራን ማከናወናቸውን የሃይማኖት አባቶች ይጠቅሳሉ። ይህ ስራቸው ምክር ቤቱ ራሱን በራሱ የማስተዳደር ስልጣንና ኃላፊነት የሰጠ የኢትዮጵያ እስልምና ጉዳዮች መጅሊስ በአገር ውስጥም ሆነ በዓለም አቀፍ ደረጃ ያለውን ክብር እንዲሁም ተሰሚነት ከፍ ያደረገ ነው በሚል ይነገራል። ብዙዎች ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ እድሜ ዘመናቸውን ለአንድነታችን የተጉ የአገር ዋርካ ባለ ባለውለታ ሲሉ ይገልጿቸዋል። ለሙስሊሙ ማህበረሰብ አንድነት መጠናከር ዘመናቸውን በሙሉ መልፋታቸውን የሚገልጹ ወገኖች የነበራቸው ጥረት ሁልጊዜ የማህበረሰቡን ሰላምና አብሮነትን ማስጠበቅ ነበር ይላሉ። ሀጂ ኡመር እንድሪስ ከማስተማር ባሻገር ከ50 በላይ ሃይማኖታዊ መጻሕፍትን ጽፏል። ቅዱስ ቁርአንን ተርጉሟል። የቁርአን ትርጉም ስራቸውን በሲዲ ተሰራጭቶ እንደነበር ይታወሳል። ከ50 ዓመታት በላይ በዘለቀ የአገልግሎት ዘመናቸው ቅዱስ ቁርአንን ከሦስት መቶ ጊዜ በላይ በትርጉም ያስተማሩ ሲሆን ከጻፏቸው መጻሕፍት አንዱ የህትመት ብርሃን አግኝቶላቸዋል። የሃይማኖት አባቱ በተለያዩ ጊዜያት ላበረከቱት አስተዋጽኦ በአገሪቱ አንጋፋ ከሆነው የአዲስ አበባ ዩኒቨርሲቲ በ2011 ዓ ም የክብር ዶክትሬት ተሰጥቷቸዋል። ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ መሞት በኢትዮጵያ ሙስሊም ማህበረሰብና በመላው ኢትዮጵያውያን ዘንድ ትልቅ አዘንም ፈጥሯል። እሳቸውም ማጣት እጅግ ከባድ መሆኑንና በእጅጉ ትልቅ ሐዘን ነው በማለት በርካቶች የገለጹ ሲሆን ጠቅላይ ሚኒስትር አብይ አህመድ በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጠቅላይ ምክር ቤት በህግ እውቅና እንዲኖረው ባደረጉት አስተዋጽኦ ሁሌም እንደሚያስታውሷቸው ገልጸዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበበ በበኩላቸው እጅግ ትሑት፣ የአገር ወዳድ ምልክት፣ በሁሉም ዘንድ የሚወደዱ የሚደመጡና የሚከበሩ አባታችን ነበሩ ሲሉ መግለጫ የሰጡ ሲሆን፣ የኢትዮጵያ የሃይማኖት ተቋማት ጉባኤ ተቀዳሚ ሙፍቲ የህዝበ ሙስሊሙ ብቻ ሳይሆኑ በምክራቸውና በተግሳጻቸው በመላው ኢትዮጵያውያን መወደድንና ክብርን የተጎናጸፉ ታላቅ አባትና መሪ ነበሩ። የአገር ሽማግሌና ዋርካ በመሆን ኢትዮጵያውያንን በእምነት በጎሳና በብሔር የማይነጣጥሉ አባት እንደነበሩ ጉባኤው አስታውሷል። በአንድ ወቅት ለመላው ኢትዮጵያውያን ሰው ሁኑ ሰውነት ይቀድማል በሚለው ምክራቸውና እና ተግሳጻቸው እንደሚታወሱ ጉባኤው ጠቅሶ ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትና የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ በመሆን አገልግሏል። የተቀዳሚ ሙፍቲ ሀጂ ኡመር የቀብር ስነ ስርዓት ሰኞ ጥቅምት 10 2018 ዓ.ም በሚሊኒየም አዳራሽ የመንግስት ኃላፊዎች በተገኙበት የፋው የሽኝት ስርዓት ከተፈጸመ በኋላ በሰዓት ላይ የቀብር ስነስርዓታቸው ተፈጸመ።